ሰማኛለ ሻምበል ይሙት፣ እኔ ከዚህ በኋላ ተሰምር መጠመጥበት ቤት ነው የለኝም። አትፎክል ይውል እኔ ህይወት መራኛለች በአባቴ ሽጉጥ ግንባርህን በስቼ እጄ ለፖሊስ ነው ምሰጠው። ለጓደኞቿ ተምሳሊት የሆነች እምሩ እንግዲህ ዛሬ እራሷን ስታ ሆስፒታል ገብታለች። ይህም የሆነበት ምክንያት እንግዲህ ሁልጊዜ የምትወስደው መድኃኒት እቤት ስለቀረባት እራሷን ስታ ሆስፒታል ገብታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችንም ሰላም ብያለው። ቻናሉን ከመጀመራችሁ በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ በጣም አመሰግናለሁ። እንግዲህ ተወዳጁና አጓጊው የጽናት ድራማ ይዘንላችሁ ብቅ ብለናል። እንግዲህ በባለፈው ክፍል እንግዲህ ያየነውና የተመለከት ነው እምሩ ጠፍታ እየተመለከት ተመልክተን ነበረ። እንግዲህ ሁላቸውም በጭንቀት ነበር ያሉትና ውስቲ ዛሬ ደግሞ ምንድን ነው እሱ የተከሰተው አብረን እናያለን። እንግዲህ ጓደኛዋ የጠፋችባት ጽናት ስትጨነቅና ስትጠበብ እንግዲህ እምሩ የት ነች? እምሩ የት ነበር የገባሹ? እያለች እንግዲህ በዚህን ሰዓት ነበረ ለሰናይትም ደውላ እባክሽን ሰናይት ነይ ስትላት ምን ነው በሰላም ነው በዚህ ሌሊት የደወልሽብልኝ? እያለች እንግዲህ እሷም ወደ ጽናት ትመጣለች። እሷም እምሩ እንደጠፋችባት እና አድራሻዋ እንደጠፋባት ትነግራታለች። እንግዲህ ብታይ በጣም ጨንቆኛል፣ ስራም አልሰራ አለኝ ትላታለች። ሰናይትም ምን እያልሽ ነው ትላታለች። አዎ እምሩ ምንም ቢከፋት እንኳን እንደዚህ ትጨክናለች ብለን አስበንም አናቅም ነበረ። ችግር ገጥሟት ይሆናል ትላታለች እንዴ የዚህ ቤት ሰዎች ሁሉም አኮኩሉ እያላችሁ ነው እንዴ ትላታለች ሰናይትም ጽናትም እንግዲህ ግራ ገብቷታል እስቲ ለማንኛውም ስራውን እኔ ልስራልሽ ሂጂና እስቲ ክፍሉን አጽጂ ትላታለች እሷም ክፍሉን ልታጸዳ ስትሄድ የሀሴት ክፍል እንግዲህ ቁልፍ ይሆንባትና ምን ሆና ነው በሩን የቆለፈችው ትልና ነገር ግን ጽናት የሆነ ኮሽታ ተጠራጥራለች። እምሩም በውስጥ ሆና እንግዲህ ስለምትፈጋፈግና ድምፅ ለማሰማት ስትሞክር እሷም እንግዲህ ትሰማትና እንግዲህ እየሰማች ጽናት በዚህ መሀል ምንድነሱ ውስጤ የሚረበሸው እያለች እንግዲህ ራሷን እያዳመጠች ነበረ። እምሩም በስቃይ ላይ ሆና መናገርም አቅቷታል አፏም ስለታሰረ እጇም ስለታሰረ መንቀሳቀስም አቅቷታል። እንዲህ ብላ ወደ ሰናይትም ትመለሳለች። እሷ ምን ነው ወዲህ ተመለሽ፣ የሰናይት ክፍል አይጻፍጥም ብለውሽ ነው አደል? ትላታለች። አይደለም፣ ሀሴትም ክፍሏን ቆልፋ ተሄዳለች። ሌላው ክፍልም ሄኖክና ኪራ ተኝተዋል ትላታለች በቃ እሺ፣ እንደውም ጥሩ ነው ነይሺ፣ ወደ ስራሽ ተመለሺ ትላታለች። ሰናይትም እንዲህ ብላት እንግዲህ ጽናትም ተመልሳ ስራዋን ትሰራለች። በሌላ በኩል እንግዲህ እምሩም እንደ ደከማትና አቅም እንዳነሳት ለሐሴት ትነግራታለች። እባክሽን ቢያንስ መድኃኒቴን ስጪኝ በጣም ደክሞኛል ትላታለች። ከዛ አሷም ውይ ይህን አላሰብኩባትም የት ነው መድኃኒትሽ ያለው? ትላታለች። ዋናው መድኃኒቴ ያለው ከቤቴ ነው ከዋና ቤቴ ነው መድኃኒቴን ካልወሰድኩ በጣም እየደከምኩ ነው ያለውት፣ ትላታለች። ሐሴትም እንግዲህ እኔ እኮ ለአባቴ ክብር ብዬ ነው እንጂ በአንቺ ጨክኜ አይደለም ትላታለች። እምሩም እንግዲህ የአባትሽን ክብር የምትመልሽው የሰውን ክብር የሰውን ክብር እንትን ብለሽ አይደለም ትላታለች። ኪራ ይሄንን በሰማ ኖሮ የምትመልሽው መልስ አታቂም ነበረ ትላታለች። ሀሴትም እንግዲህ ስለነበረና ስለ ሄኖክ ግንኙነት ለእምሩ ታወራታለች። እምሩም እባክሽን ልቅቅኝ፣ እኔ በቃ ለማንንም አልናገርም ትላታለች። ሀሴትም ለማንም የማትናገሪ ከሆነ እለቅሻለሁ ትላታለች። እንግዲህ ጽናትም በዚህ እያለች እንግዲህ ሀሴትም በጣም ተጨንቃለች። ሀሴትም እንግዲህ አማራጯ ምን እንደሆነ እንግዲህ ሄዳ መድኃኒቱን ማውጣት ነበረባትና የት ነው ቁልፉ ያለው ትላትና ተነስታ ትሄዳለች። ስትሄድም ደረጃ ላይ ሄኖክን ታገኘዋለች። ወዴት ትየርሽ ነው በዚህ ሰዓት ይላታል። እንግዲህ መድኃኒት እንድታመጣና እሱም እምሩን እየተንከባከበ እንዲጠብቃት ትነግረዋለች። እንደተለመደው እንግዲህ ንትርካቸውን ይጀምራሉ ደረጃ ላይ ቆመው፣ አሁንም አንተም የማትረባ መቼ ይሆን የሚገባ ትልና ጥላው ትሄዳለች። አሁንም ጽናትና ጽናትና እንትና እንግዲህ ስለ እምሩ ያወሩ ነበረ። ሰናይትም ተጨንቃለች። ደግሞም ናፈቀችን ምንድን ነው እሱ? ደግሞም የምትጠራንም ይመስለኛል ምን እንደረጋል። እንግዲህ ትለታላይ ሰናይትም። ሁለቱም ግራ ገብቷቸው ቁጭ ብለው እያወሩ ሄኖክ ይደርስባቸዋል። ሁለታቸውም ሄኖክን ሲያዩ ዝም ይላሉ። ምን ነው ዝም አላችሁ? እያማችሁኝ መሰለኝ ይላቸዋል። በሌላ በኩል ደግሞ እንግዲህ ኪራና ናሆሜም ካፌ ላይ ቁጭ ብለዋል። ናሆሜም እንግዲህ ካልጠጣው እያለ ያስቸግራል። እኔ እኮ ለምንድን ነው እሱ፣ እባክክን ልቅቀኝ ልጠጣ እያለ እንግዲህ፣ ያሆመም ተስፋ የቆረጠ ይመስላል። ነገር ግን እኮ እምሩ፣ እኔ ምንም ነገር ብናገራት የምትጠፋም አይመስለኝም። እንደዚህም ጨክና አትጠፋም እምሩ ይላል። ናሆሜም እንግዲህ ኪራም ተነጋጋ እስቲ ወደ ቤተሰቦቿ ኮ ወደ ሐዋሳ እንዳንደውል ደውል፣ ቤተሰቦችም ይጨነቃሉ ብለን ነው ይላል ኪራም። ከዛ እሱም አይ በቃ እንደዚህ ከሚሆን ራሴን በመጠጥ ባደነዝዝ ይሻለኛል ይላል። ኪራም እንግዲህ ረፍ መጠጣትማ የለብክም እንደዚህ ነው የሚያምርብክ እስቲ ፈገግበል ይለዋል። በሌላ በኩል እንግዲህ ጽናት አሁንም ያህን የሴትን ክላስ ቼክ ማድረጓን አላቁመችም። ምንድን ነው ግን የሚጨንቀኝ የሆነ ነገር የሚሰማኝ ነገር አለ ብላ እራሷን ታዳምጣለች። እምሩ አሁንም በዚህ መሀል እንግዲህ እየተንጨረጨረች እያለች ጽናትን በር ላይ ቆማ እንዳለች ሄኖክ ይመጣባታል። ምን ነው የተጨነቅሽ ትመስያለሽ ይላታል። አይ ምንም አልሆንኩም ትለዋለች የተጨነሽ ከሆነ እኔ ጋ መላ አለ መለኛውም ይሉኛል ይላታል ስለዚህ እሷም አይ አያስፈልገኝም ትለዋለች እሱም ስለ እኔና ስለ አንቺ ማውራት አለብን እያለ ጉራዋንም ይቸረችርባታል እሷም አይ ምንም አያስፈልገኝም ብላው ጥላው ትሄዳለች እኔማ ካልሰራውልሽ እኔ ሄኖክ አይደለውም እሰራልሻለሁ እያለ እንግዲህ ሲታይም እልክ የተገባባ ይመስላል። በሌላ በኩል እንግዲህ ሀሴትም እነ እምሩ ቤት ገብታ ነበረ። ቤት ውስጥም ወዲ ወዲያ እያየች አይ እምሩ ስለ ጓደኞችሽ እንዲህ መሆንሽን እያየው ራሴ አፍራለው ትላለች። ቤቱን ወዲ ወዲያ እያየች እኔ እኮ ለአባቴ ክብር ብዬ ነው ይህን ሁሉ ያደረኩት ትሰራለች ነገር ግን ተጸጽታለች። እንዲህም እያለች መድኃኒቱን እየፈለገች እያለች ናሆሜም ይመጣል። ሲመጣም በሩ አልተቆለፈም ነበረ። ከዛም ሲገባ እንዴ በሩን አልቆለፍኩም እንዴ ይልና ገብቶም ቁጭ ብሎ ያስባል፣ ይተግሳል። እምሩ የት ነው ያለሽው? ናፍቅሽኝ እኮ እያለ እንግዲህ እያሰበ እያለ ሀሴትም መድኃኒቱ ፈልጋ ወደ ሳሎኑ ስትመለስ ናሆሜ ሳሎን ላይ ቁጭ ብሎ አየች። አምላኬ ሆይ እባክህን ከዚህ ጉዳ አውጣኝ፣ ያደረግኩትን ሁሉ ይቅር በለኝ፣ በድንጋይ በመወገር ለእኔ አያንሰኝም እያለች እንግዲህ ወደ አምላኳ ትማጸናለች። እሷም በጣም ተጸጽታለች በዚሁ እንዳሉ እንግዲህ ኪራም ለማሃሜ ደውሎ ይጠራዋል። በዚህ እያሎ ሰናይት ስልክ ተደውሎላት ስልክ ልታወራ ተነስታ ትሄዳለች። ስልክም እያወራች በር ላይ ቆማ የሐሴትን ክፍል ማዳመጥ ጀመረች። ስታዳምጥም እረ እዚህ ቤት ድምፅ አለ ትላለች። ኪራም መጣባት፣ ምንድነው እሱ ሲላት እዚህ ቤት ድምፅ አለ ይህንን በር ክፈቱ ትለዋለች። ኪራም ትንሽ አንገራገረ እና በሩ እስቲ ለማንኛውም ምንም የለም ለማንኛውም እስቲ ልክፈትልሽ፣ ደስ ይበልሽ ይልና በሩን ይከፍተዋል። በሩን ሲከፍተው ግን እምሩ ራሷን ስታ አልጋ ላይ ወድቃ ነበረ። እነሱም በድንጋጤ እምሩ እምሩ፣ አለሽ አለሽ እያሉ ተደናግጠውም እሷን አፋፍሰው ወደ ሆስፒታል ወሰዷት። እንግዲህ በዚሁ እንዳሉ በጣም ተዋክበዋል ሁሉም። አሴትና ሄኖክም በጣም ተደናግጠዋል።